ደህና ኖት? እንዴት አሉ? ሰላም ኖት? ሁሉ ሰላም ነው። ደህና ኖት? ደህና ነኝ ተመስገን። በእናንተ ላይ ይሄ ይደርሻል። እንግዲህ እግዚአብሔር ይስጣችሁ፣ እናንተም ጤናችሁን ይስጣችሁ። አውቆ ወይ ነው ባለፈው የመጣችሁት። ታሪላችሁ ታድያ እንጀራ በልቻለሁ። እግዚአብሔር ይስጣችሁ፣ እናንተም ጤናችሁን ይስጥልኝ። መብራንዋ ትጠብቅ ሚንና የጣለኝ እየሰራሁ አልበላም። ከቤት ምንድን ነው የሚጥሎት? ልቤ ፍስስስ ትላለች። አይነን ደግሞ ሽፍን ያደርገኛል። አሁን ደግሞ ወደ ወዳይ ምርመራ ያይዞ ይሸሄዳለሁ እያለኝ ነው። እንግዲህ ደግሞ የሚሉኝ ጌታ መብራንዋ ትድረስ ድረስላችሁ ቤተሰቦቻችሁ ጋር አን እናትዋየ፣ እናንተ ቤተሰቦቻችሁ ጋር ጤናችሁን ሰጥቶ ሰው የሚጠቅም ያርጋችሁ፣ አሚን። እንዲሁ ከባለፈው ከፎቶ ላይ አይታ አንዲት ታቸው እማማ እንዶ ትንሽ ነገር ላግዛቸው ትግስት ትባላለች እና ከኦራይል ማህበርተኞች እናንተ በረካቱ በረካ ሁሉ እናንተ ሚያቄ በረካ ሀያ ሺህ ብር ልካልሆታል። አዙና ጤናችሁን ስጥልኝ እናንተ እናንተ ጤናችሁን በሰው ሰዎቻችሁ ጋር አሜን መብርሃን ትድረስል ር ልጆች አሏችሁም ይደውላችሁ ቤተሰቦቻችሁ ጋራ ጤናችሁን ይስጣችሁ። እናትዋዬ አደራችሁ፣ አደራ፣ አደራ። ጠያቆችን ጠያቆችን ጠብቅልኝ። መብርሃንዋ ቅዱስ ጊዮርጊስ አደራ፣ ጤናዋን ይስጥልኝ። ልብራረት እንዳላት ልጅ እንዳላት ልጆቿ ይደውላት ቤተሰቦቿ ጋራ ጤናዋን ይስጥልኝ። እናትዋዬ ወየ ጠያቂ አሳጣኝ። እሱ እኔንም እነሱን እናንተንም ጠያቂ እሷንም ጥብቅ ያርግልኝ። ጠያቂ እናትዋ እሷንም ጥብቅ ያርግልኝ ጤናዋን ይስጥ ዛዋ ጋር ሲዷ መቀኛዋን መቀኛ ዋን ያዙልኝ። አዘራሱ እናት እናት ወ አይኔ ወይ አዘራ አዘራ አዘራ መብርሃንዋ ጠብቁልኝ። ጤናዋን ይስጣት